ዶክተር እና ሊዲያ ቁጭ ብለው እሱ ኮምፒውተሩን እየሰራ ነበርና ከደቂቃዎች በፊት በጣም ደስተኛ ነበርሽ። ተሳስተሻል ብዬ ልሞግትሽ አልችልም፣ ስራህን በደንብ ስለምታውቅ በምናፈህ ስትለው፣ እኔ ኮ እንደምንነጋገር እፈልጋለሁኝ ስትለው፣ ትንሽ ስራ አለብኝ ልትታገሽኝ ትችያለሽ? ሲላት አልችልም፣ አልታገስህም ስትለው፣ እሱን ኮምፒውተሩን ዘግቶ እሺ፣ መቀጠል ትችያለሽ። ምን እያረክ እንደሆነ ልታስረዳኝ ትችላለህ? አሁን ስራ እየሰራሁኝ ነው ሲላት፣ ስለምን እንደሆነ ጠንቅቀህ ታውቃለህ። አውቃለሁ፣ ከክሩቤል ና ከሀረግ እንደማይዘል አውቃለሁ። ይህንን ወንጀለኛ ለምን አመጣኸው መልሰ? ስትለው ለምን እንደተረበሸች ሀረግ አሁን ገባኝ። ሲላት ቆይ ምን አይነት ሰይጣንሽ ግን? አንቺ ቆየች ልጅ ግን እኮ የእናቷ ሀዘን ላይ የተቀመጠች ልጅ ናት። በሀዘን ላይ ሀዘን፣ እንዲህ አይነት ጭካኔ ከየት ነው ያመጣሹ? ግን ዲ ሲላት በስራሽ ልታፍሪ ይገባል ሲላት እኮ እኔ ነኝ እማፍረው እና ይህንን ግፈኛ ታዲያ ይህንን ግፍ ከየት ነው ታዲያ ያመጣሹ ሲላት ለመሞት ቀን የምትቆጥር ሴት ታዲያ እኔ ምን ላድርጋት? ስትለው እና በራሷ ስራ ነው ፍግም ያለችው። በሷ የተነሳ ፖሊሶች በየቀኑ እየመጡ ቁምሳጥን ያስገቡናል፣ ስትለው ዝም በይ። ቆይ ግን የምልሽ ለምንድን ነው የሚያስፈራሽ እንደዚህ ችግር አለ? ሲላት ግድያው የተፈጸመው እዚህ ነው፣ የሁሉም መነሻ የሚሆነው እዚህ ነው ሲላት እኮ የፈራሽበት የሆነ ችግር አለሽ። እሺ እኔ አስተካክላለሁ ስትል ሲላት እሱም እዩልሽ አሁን ተረጋጊ፣ ሁሉን አስተካክላለሁ። ምን አቅም ኑሮ ነው አንተ ምታስተካክለው? ስማ፣ እኔ ወንጀለኛ መደበቂያ አይደለሁኝም። ስለዚህ እኔ አባርረዋለሁ ትለዋለች። ምክንያቱም ክሩቤልና ልድያ ይተዋወቃሉ እየሰራችው ስራ ታውቃለች። ይህን ሁሉ ግን ዶክተር አያቅም። እናም እሷ ግን እዚሁ እንዲኖር አልፈለገችም። እሷ እንዲርቅ ነው የምትፈልገው። ምክንያቱም በየቀኑ ካገኛት የዶክተርን እግር እየጠበቀ ስለሚናገራት ያን ነገሯን መስማት አትፈልግም። ስለዚህ ማስወጣት እንዳለባት ነው እሷ የወሰነችው። ዶክተርም እጅጉን በጣም ተናዶ ትኩር ብሎ ያያትና ከሚናደድ ከዚህ ብወጣ ሲልና ሲወጣ በአጋጣሚ ሀረግና ክሩቤል እየተነጋገሩ ነበረ። ሀረግክን የዶክተርን ያላትን አልሰማችም። የሰማችው ሊዲያን ስለነበረ የሱን ልብስ ሰብስባ ሻንጣ ውስጥ እያስገባች ምን ሆነች ነው ግን ሀረግ ሲላት አልፈልግም። እኔ በቃ ሂድልኝ። እኔ በህይወት እንድትኖርልኝ ይፈልጋለሁ። ወንድም አለ እኔ ከዚህ በኋላ ከአንቺ ተለይቼ ስለማልኖር የትም አልሄድም ሲላት እዩልህ እንድትሞትብኝ አልፈለግም፣ እንድትኖርልኝ ይፈልጋለሁ። እዩልህ እስካሁን የእናቴን ፈለግ እየተከተልኩኝ አልኖርኩኝም። አሁን ግን ያንቺን ፈለግ እየተከተልኩ ነው መኖር የምፈለገው። ስለዚህ አንድ እርምጃ እንኳን ንቅንቅ አልልም። ከዚህ በኋላ ክሩቤል ትሄዳለ፣ ትሰማኛለህ ስትለው እዩልሽ ከዚህ በኋላ አንድ እርምጃ ከአንቺ ከራኩኝ ሞቴን እመርጣለሁ፣ ሲላት እዩልህ ክሩቤል ስለማትወደኝ ነው አይደለም? እዩልህ አንዴ እማዬን አጥቻለሁኝ ድጋሚ አንተን ማጣት አልፈልግም፣ ስትለው እመኝኝ እህቴ እኔ አልሞትም፣ ስለዚህ ምንም አትረበሽ፣ ስትላት ሲላት እሷም ወንድሜ እመነኝ እኔን እመነኝ። ስለዚህ ይገሉሃል፣ እጃቸው እነሱ ረጅም ረጅም ነው እጃቸው ስትለው እሉሽ የት ማይሄድም ሀረግ፣ አርፈሽ ቁጭ በይ ሲላት ዶክተር መጣባት። ስለዚህ ዶክተርም ዝም በይ፣ ምንም ማድረግ አይችሉም። ስለዚህ እኛም የራሳችን የሆነ አቅም አለን፣ እነሱ ብቻ አይደሉም አቅም ያላቸው። ሀረግ፣ ተረጋጊ ስለዚህ ወንድምሽ ከጎንሽ ነው የትም እንዲለይሽ አልፈልግም ሲላት ግራ ተጋባች። የማንን ነው መስማት ያለብኝ እኔ ግን ሊዲያ ነው ወይስ ድኩተር ነው መስማት ያለብኝ እያለች ግራ ተጋብታለች። ሊዲያም ገብታ ሽንኩርት እየከተፈች ዕቃ ቤት በነበረችበት ሰዓት ክሩቤል በር ከፍቶ ሲገባ እሷ ልትወጋውም ነበረ የቃጣትና ስሜ እኔ እምልሽ እህቴ ጋር እንዳደርሽ ብዬሻለሁ አላልኩሽም? ሲላት ምስኪን ስለሆነች አግዛታለሁ፣ እሄዳለሁ፣ አጽናናታለሁ ስትለው አንቺ እኔ እዚህ ቤት እንዲሄድ ነው የምትፈልጊው ሲላት የማዘርን ገዳይ ገለህ እንደሰወርከው አንተ ነህ ታውቃለህ። ስለዚህ አንተ ወንጀለኛ ነህ። ይልሽ ዘጠና ዘጠኝ ዘጠኝ ዘጠኝ ፐርሰንት እኔ እርግጠኛ ነኝ። እዩልሽ እኔ ይሞታል ብዬ ነው እንጂ የምገምተው እርግጠኛ ነኝ አልሞተም ገዳዩም ገባሽ። ከሞተም ደግሞ አንቺ ነሽ የገደልሽው ሲል አንገቷን እያንቃታል። ከዛም አረተው ልቀቀኝ፣ የማይመስል ነገር አታውራ እባክህን ስትለው እይውልሽ፣ አንድ ነገርሽ አንድ ነገር ከሰማሁኝ እመኝኝ፣ እገልሻለሁ፣ ሊዲያ እገልሻለሁ ሲል ክሩቤል ይዝትባታል። አንገቷን አንቋት መጮ ሁሉ እስኪሳና ድረስ ዶክተር ሊዲያ ሊዲያ እያለ ሲጠራ እሷ ግን አቤት ማለት አልቻለችም እና ክሩቤልም ልክ የዶክተርን ድምፅ ሲሰማ ለቋት ትቷት ይወጣል። ዶክተር መጣና እየጠራውሽ ነበረ እኮ ሲላት አልሰማውህም አለችው በተቆራረጠ ድምፅ። ምኑ ነሽ ነው መተንፈሱ ልኳቀቶሻል